ሰዓት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ የከተማዋን ሁለንተናዊ የኢኮኖሚ እንቅስቃሴ የሚያሳድግ መሆኑን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታወቀ። በአዲስ አበባ በስፋት እየተከናወነ የሚገኘው የመሰረተ ልማት መስፋፋት የፈጠረውን የኢኮኖሚ መነቃቃት ለማስቀጠል የንግድ ስራዎችንና አገልግሎቶችን በምሽት ማስፋፋት አስፈላጊ ሆኖ ተገኝቷል። ለዚህም በሁሉም ክፍለ ከተሞች ከ5500 በላይ ነጋዴዎች ጋር ውይይት መደረጉን የገለጹት የአዲስ አበባ ንግድ ቢሮ ኃላፊ ሀቢባ ሲራጅ ተግባራዊነት ግንዛቤ ማስጨበጫዎች እየተሰጡ መሆናቸውን አንስተዋል። የምሽት የስራ ሂደትን ተከትሎ ለሚነሱ የደህንነትና የትራንስፖርት ጉዳዮች በልዩ ትኩረት እንደሚሰራበትም ተናግረዋል። ይሄ ደንብ ሲወጣ አዲስ አበባ እንግዲህ በሰላም ብዙ አትታማም። በጣም በርካታ የሰላም ሰራዊት ያሉባት ከተማ ናት። የፖሊስ አካላትን ሌላ ሌላን ሳይጨምር የሰላም ሰራዊቱ ራሱ በየመንደሩ በየብሎኩ ተደራጅቶ አካባቢውን የሚጠብቅበት ከተማ ናት። እንደዚህ አይነት ስጋቶች ይፈጠራሉ ብለን አናስብም። ግን አብዛኛው ከህዝቡ ከሚያነሳው ነገር ተነስቴን ጠንከር ያለ ስራ ከተማ አስተዳደሩ ለህዝቡ ደህንነት፣ ሰላምና ደህንነቱ ኃላፊነቱን ስለሚወስደው ኃላፊነቱ ወስደው ይሰራል ማለት ነው። ትራንስፖርትን በተመለከተ ተቀምጧል። ታክሲ ያለ ታሪፍ ጭማሬ የሚጭን ከሆነ በአንድ ትሪፕ ብቻ አምስት ሺህ ብር ቅጣት ተቀምጦለታል። ታሪፍ መጨመር አይችሉም ማለት ነው። ባይዘው ህግ ነው ይሄ ህግ ከወጣ በኋላ መከበር አለበት። ስራ ላይ መዋል መቻል አለበት። ተደጋጋሚ ሲያጠፋም ተደጋጋሚ ቅጣቶች ተቀምጦለታል፣ እና ብዙ የሚያሳስብ ነገር አይደለም ለማለት ነው። ይህ የንግድና ትራንስፖርት አገልግሎት እንዲሰጥ በወጣው ደንብ ቁጥር 185 ህዝብ 217 ላይ የግንዛቤ ማስጨበጫ ውይይት እየተካሄደ ሲሆን ለደንቡ ተፈጻሚነት በምክትል ከንቲባ የሚመራና ባለድርሻ አካላትን ያካተተ ግብረ ኃይል መቋቋም ተገልጿል። አጋይ ቃሊቲ ክፍለ ከተማ ላይ የመደበኛ ንግድ ከዚህ በፊት በወጣ ደንብ መሰረት በተወሰነ መልኩ እየተገበረ ነበረ። ደንቡ ግን የራሱ መሪ ስላልነበረው የተለያዩ ባልድርሻ አካላት ነበሩ፣ ሙሉ በሙሉ መተግበር አልተቻለም ነበር። ሙሉ ኃላፊነቱ ተጥሎ የነበረው ንግድ ጽሕፈት ቤት ላይ ወይ ከታች እስከ ላይ ከወረዳ እስከ ከተማ ድረስ ባለው ንግድ ቢሮ ላይ ብቻ ነበር። አሁን ላይ ይሄ ደንብ ወጥቶ ሙሉ ሰው የሚያሳትፍበትና ባልድርሻ አካላት በጋራ የሚሰሩበት በመሆኑ ነው። የተለየ የሚያደርገው ስርዓት ያልተበጀለት የነበረ ኢመደበኛ ብቻ ተብሎ ለረዥም ዓመታት የሚቀጥልበት ሁኔታ የነበረ፣ አሁን ግን ኢመደበኛውን ነጋዴ ወይ መደበኛ ያልሆነውን ነጋዴ ወደ መደበኛ ስርዓት የሚያመጣበት ጊዜ ገደብ ተቀምጦለት ይህ ስራ መሰራቱ ወይም ደግሞ ይህ አዋጅ መውረዱ በጣም ትልቅ ችግሮችን የሚቀርፍ ለሀገር ለውጥ ለከተማችን ለውጥ ለከተማችን እድገት የተሻለ አስተዋጽኦ የሚያበረክት አዋጅ ነው እና ያሰራል የሚል ነገር ነው ያለን። የንግድ ተቋማቱ እስከ ምሽቱ 3 ሰዓት ከ30፣ የትራንስፖርት አገልግሎት ሰጪዎች ደግሞ እስከ ምሽቱ 4 ሰዓት ድረስ አገልግሎት መስጠት ይኖርባቸዋልም ተብሏል። ደንቡን ተግባራዊ በማያደርጉ ላይ ከቃል እስከ ፍቃድ ስረዛ የሚደርስ ቅጣት ይጠበቅባቸዋል መባሉን የዘገበው ባልደረባችን ሄኖክ ለሚ ነው።